እሱ ነው የቢላዋ ልዩነት ነው ያለው ቢላዋ ነው የሚለየ አላህ በቁርአን ስጋቸው ይበቃል ብሏል ወጠዓሙ አለዚነ ኡቱል ኪታበ ሕልሉን ለኩም ወጠዓሙኩም ሕልሉን ለሁም አላህ ፈቅዷል ብላ ከተበለ ለምሳሌ እኔ አሁን ከአስተዳደግ ብላ ብትለኝ እኔ አልመላከት

ወጡ ሆሮ ጤናል ብለ ወጡ። ለሙስሊሙ ከማዕቀብ ከኢኮኖሚ አኳያ ከሀላልና ከእንትን ታሪክ ከሶላት ከሆነ ስጋው አይበለ። የታሪክ ከሶላት ያረደው አይበለ፣ ሙርተድ ነው። ይሄ እነዛ አህለል ኪታብ ናቸው። የአህለል ኪታብ ኪታብ ስጋ ይፈቀዳል። የታሪክ ከሶላት ግን ሙርተድ ነው። ምን አይደለም አይሁድ አይደለም ወይ ክርስቲያን መጽሐፍ ከመጣለት ይሄ ሙርተድ ነው። ሙርተድ ስለሆነ ስጋው አይበለ፣ የእሱ ያረደው ስጋ ማለት ነው አይሆን ለበዓል ለምን ይታረደ? እንደው ቢስሚላህ ኮይ ወአዳ ምን ጀህልህም ብለው በዚህ ውስጥ እናስገባው አይደለም። ኢማሙ ኢብኑ ባዝ ራህመሁላህ ራህመሁላህ አንዳንዶች በስማላ ካልተባለ ቢስሚላህ ረመረም ካላም አንበላም ይላሉ። አይ ቢስሚላህ ብለህ ብላ። ነብዩ ጠይቀው አያውቅም። እንደው ሐዲሱ ቡኻሪም ላይ ያለው ይሄንን ነው የሚያስገው። ሐዲ እንትን ሲመጣላቸው፣ ምግብ ሲመጣላቸው ቢስሚላህ ብለህ ብላ፣ ዝም ብላ

ላ ሽራብ ልላ ብለዋል። ለምን ዛ ማተ ፊም ረጅ ሌሕ ይህ ተሱሩን ምኑን ም ያደርጋሉ ጽሯል መጣ ነገር የለም። መጽሐፋችን የአሁኑ እኮ ሰርዘውታል። ስክር ብሎ አስክረውት ሰርዘው ደልዘው፣ የዛም ጊዜ ተሰርዟል ነሮና በቁርአን እዚህ ምንም የለው። ከተበላህ ብላ ብያለሁ፣ ግን ብላ ሂድ ና ትእዛዝ አይደለም።